ናትናኤል ኪዳኔ ያለፉትም ተከታይ ጨዋታዎች በረከት በጉዳት ባለፈው ካገባ በኋላ ባለፉት ጨዋታዎች አይቻለሁ እና ዛሬ ደግሞ የሚገርም ብቃትን አሳይታል። የግብ ጠባቂ አጀማመር ልጀምር ሱብ ጥያቄ ልጀምር። ግብ ጠባቂነት እንዴት ጀመር? ያው ግብ ጠባቂነት የጀመርኩት በሰፈር ጨዋታ ነው። ሰፈር ላይ ስሞንሰር የሚባል ቲም ነበረን በዛ 03 እዛ አዲግራት ነው የጀመርኩት እንደ ዋናው፣ ከዛም እዛ ሲቲካፕ ምናምን ስንጫወት በዛ የተነሳ ነው 2012 ወደ ወልዋሎ የገባሁት። ከዛም ያው በጦርነቱ ምክንያት ከቲሙ እንትን አድርገን፣ አምና ደግሞ አንበሳ ካብ ላይ አክሱምን ወክዬ እየተጫወትኩ ነበር። እዛም ጥሩ ነገር ስላሳየው ወደ ወልዋሎ ልፈርም ችያለሁ። እንዳልኩ ዛሬ ቋሚ ተሰላፊ ሆነ የጀመርከበት ጨዋታ ነው ጥሩ ብቃትን አሳይተሃል። ለጎል የሚሆኑ ኳሶችን በሚገርም ሁኔታ አምክናል። እንዴት ነበረ? ብቃትን እንዴት ነው ያገኘው? ያው የነበረው ጌም አሪፍ ነበር። እነሱም ለዋንጫ የሚጫወት ቲም ነው፣ ቡና እንዲሁም ከባድ ደጋፊ ያለበት ቲም ነው። ዛሬ ደግሞ እኔም አቅሜን ለማሳየት የተሰጠኝን እድል ለመጠቀም ነው ያደረጉትን ነገር እዛ የምንሰራቸውን ነገሮች ከአሰልጣኛችንም ጋር ካሉን ግብ ጠባቂዎች ጋር ልምድ በመውሰድ ያሉኝን ነገሮች እንዳሳይ ስለገፋፉኝ እኔም የተሻለ ነገር ለመስራት ብቻ ያለው ማለት ነው። ግብ ጠባቂ ሲኮን በጨዋታ ነው እድገትን አቅመን ማሳየት ማሳደግ። ተጠባባቂ ሆነ ብዙ ጊዜ አሳልፈሃል። ተጠባባቂ ሆነ ምን ታስብ ነበረ? ከአቋም እንዳትወር ጠንከረ እንድትሰራ የምትጠቀማቸው ምን ነበሩ? ያው ግብጠባቂ ስትሆን አብዛኛው ጊዜ በጉዳት ወይም አንደኛ ተመራጭ ሰብተውን ስትቀር አብዛኛው ጊዜ ቤንች ላይ ትሆናለህ። እዛ ተጠባባቂ ሆነ ያገኘውን እድል ለመጠቀም በአንድ ተጫዋች ያገኘሁትን እድል ለመጠቀም ነበር ማስበው። ያ ጊዜም ደርሶ ባለፉት ጨዋታዎች ትንሽ ነገር አሳይቻለሁ። አሁን ደግሞ ዛሬ የተሻለ ነገር ከመጀመሪያውኑ የተሻለ ለማድረግ ነበር እና አቅሜን ለማሳየት ነበር እንትን ያደረኩት፣ እሱም ከእግዚአብሔር ጋር ተሳክቶልኝ ጥሩ ነገር አሳይቻለሁ። ይህንን አቋምህን ጠብቀህ በቀሪ ጨዋታዎች ለማሳየት ምን ታስባለህ? ያው ከፈጣሪ ጋር ያለኝን ክህሎት በመጠበቅ የተሻለ ነገር ቲሙን የሚያግዝበት ነገር የተሻለውን እንደማሳየት አሁንም ጠንክሬ ይሰራል። ቲማቹ ወርደዋል፣ ቡድናቹ ውስጥ ቁጭት አለ። ምን ታስባለህ ስለ ቡድናቹ ቀጣይ? ያው ቲማችን ወርዷል። እንደመውረድ ያው ትልቅ ቲም ነው እንደምንጫወተው እንትን ትንሽ ውጤቱ ያስከፋት፣ ደጋፊዎቻችን እንደሚከፉ እናውቃለን። ብዙ የአዲግራት ደጋፊ አለ። ያው ለቀጣይ ዓመት የተሻለውን ነገር አድርገን ቲሙን ወደ ነበረበት ሀያልነት እና ደጋፊውን የምንክስበት ነገር ለመስራት ከአሁኑ እየተዘጋጀን ነው። ያለን ልምዶችን አሁንም እዚህ የምንጫወተን ልውል ለመውሰድ ነው። ቀጣይ አመት ደግሞ የተሻለውን ነገር ሰርተን እዚህም እንትን ለማድረግ እንሰራለን። ከእግዚአብሔር ጋር የተሻለ ነገር ለመስራት ቀጣይ እናስባለን። ዛሬ በሙሉ ንቃት ሙሉ ዘጠና ደቂቃ ሚሻሙ ኳሶችን ታይሚንግ በመጠበቅ የሚሞከሩ ሙከራዎችን በማደን ጥሩ ብቃትን አሳይተሃል። ይህንን አቋምህን ጠብቀን ዘልቅ። መልካም ሚት ይገልጻሉ። አመሰግናለሁ።